ሰላም ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ በቭፕሌይ ላይቭ ላይ እየተነሱ ያሉ ጥያቄዎችን ለመመለስ መጥተናል። ቃል የገባሁት ፓርቱቱ ላይ ሆስት ወይም ኤጀንት ፖሊሲ ሰራለሁ ብዬ ነበር፣ ነገር ግን እነዚህ ወሳኝ ነገሮች ስለሆኑ በእነዚህ መጥቻለሁ። እነሱም አምስት ዋና ነገሮች ናቸው። አንደኛ እንዴት ታስክ እንስራ፣ ሁለተኛ ታስክ የሰራ ነውን የቱ ጋር ሪሲቭ እንበል ወይንም እንቀበል፣ ሶስተኛ ታስክ እየቆጠረ አይደለም ምን ይሻላል አራተኛ፣ በአንድ ስልክ ሁለት አካውንት ወይም መልቲ አካውንት ይቻላል ወይስ አይቻልም? አምስተኛ፣ ሰዎችን ሆስት ወይም ኤጀንት እንዴት እናድርግ የሚሉት ናቸው። በደንብ ስቴፕ ባይ ስቴፕ እያብራራን የምናያቸው ይሆናል ማለት ነው። አዲሶች ከሆናችሁ ፓርት ዋን ሰርቻለሁ፣ እዚሁ ገብታችሁት ካከፋፈል ጀምሮ አለላችሁ ያላያችሁትም ደግሞ እሱን ብታዩት ወይንም ይህን ቪዲዮ እና ፓርት 1 የሰራሁትን ቪዲዮ ብታዩት አእምሯችሁ ላይ ስለ ቪፕ ላይ ምንም አይነት ጥያቄ አይነሳባችሁም። ቀጥታ ኤጀንት ሆናችሁ መስራት ትችላላችሁ ማለት ነው። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ስለ ቪፕ ላይ የተለያዩ ቪዲዮዎችን ይዘን እንመጣለን ማለት ነው። ምክንያቱም እዚህ አፕ ላይ 2018ን ወጥረን መስራት አለብን። ብዙ ኢትዮጵያኖችም እየወደዱት ያለ አፕ ነው። ሊወደድም የሚገባው ፕላትፎርም ነው። ብቻ ግራሚ የሆነ አፕ ነው። አስር አፕ መቀየሩ ወይንም አዲስ አፕ ሲመጣ እየገቡ መውጣቱ ውጤታማ አያደርገንም። አንዱ ላይ ወጥረን መስራት አለብን ማለት ነው። ይህ አፕ ደግሞ ከወጠርንበት ፒራሚድ ያለው ግራሚ አፕ ነው። ፕሊስ ወጥረን እንስራ ለማለት ነው። አሁን ላይክ ሸር ሰብስክራይብ እያደረግን ወደ ጥያቄዎቹ አንደኛ ታስክ እንዴት እንስራ የሚለው ነው። እንግዲህ ታስክ የምንሰራው ለሁለት ሰዓት ፓርቲ ላይ በመቀመጥ ነው። ስንቀመጥ ደግሞ ፐር ሀወር ስድስት መቶ ይሰጠናል። ለሁለት ሰዓት ስንቀመጥ አጠቃላይ አንድ ሺ ሁለት መቶ ይሰጠናል ማለት ነው። ይህ ለሰባት ቀን ያህል ነው። በአጠቃላይ በሰባት ቀን ውስጥ ዌልካም ሪዋርድ ስምንት ሺ አራት መቶ እንቀበላለን። ሚኒመም ዊዝድሮ ደግሞ ሀያ ሺ ነው። ቀላል ነው ማለት ነው። እንግዲህ እንዲህ አድርገን እንሰራለን ማለት ነው። አሁን እንዴት እንስራ ወደሚለው እንሄዳለን። እሺ ታስካችንን እንዴት እንስራ ወደሚለው ስንመጣ አፑን ከከፈት ነው በኋላ እንደዚህ ያመጣልናል። እዚህ ታች ጥግ ሆም የሚለው ከገባን በኋላ ይችን የፓርቲ ምልክቷን ወይንም የቮይስ ምልክቷን ነክተን ፓርቲ ላይ ለሁለት ሰዓት በመቀመጥ አንድ ሺህ ሁለት መቶ ታስክ ዴይሊ በቀን ለሰባት ቀን ያህል መስራት እንችላለን ማለት ነው። ሁለተኛ ወደ ሁለተኛው ጥያቄ ስንሄድ ለሁለት ሰዓት ፓርቲ ከፍተን የሰራነውን ታስክ ወይንም አንድ ሺህ ሁለት መቶ ክርስታል የቱጋ ሪሲቭ እንበል ወይንም እንቀበል የሚለው ነው። እዚህ ፕላትፎርም ላይ ሪሲቭ የምትሉ ነገር የለም። ራሱ ነው የሚሰጣችሁ ነገር ግን እናንተ የሚጠበቅባችሁ ሁለት ሰዓት መብላታችሁን ማረጋገጥ ብቻ ነው እሱን ደግሞ እንዴት አድርጋችሁ እንደምታረጋግጡ አሁን እናያለን ማለት ነው እታች ጥግ ያለውን ፕሮፋይል ምልክታችሁን ትነኩታላችሁ ስትነኩት ታስክ ሚል ያመጣላችኋል እዚህ ጋ ይህንን ትነኩታላችሁ ስትነኩት አሁን እኔ ከሰባት ቀን አልፎኛል ፐርሃዋ ስንት ነው የሚሰጠኝ ማለት ነው ከሰባት ቀን በኋላ ስምንት ሺ አራት መቶ ፐረሃዋር ስድስት መቶ ከሰራችሁ በኋላ መቶ መቶ ወይ ፐረሃዋር ይሰጣችኋል። ከሰባት ቀን በኋላ ለሁለት ሰዓት በመቀመጥ ወይንም ሁለት መቶ ሁለት መቶ ትሰራላችሁ ማለት ነው። አሁን እንዴት አድርገን ሁለት ሰዓት መሙላታችንና ለመሙላታችን እንዳረጋግጥ የሚለው ጋር ስንሄድ የምታዩት እናንተ እዚህ ጋር ነው። እዚህ ጋር ሁለት ሰዓት ከሞላላችሁ ማታ አንድ ሰዓት ነው ታስክ የሚቀይረው እዚህ አፕ ላይ ማታ አንድ ሰዓት ድረስ ሁለት ሰዓት ከተቀመጣችሁ በኋላ እዚህ ታዩታላችሁ። ስታዩት ሁለት ሰዓት ከሞላላችሁ እናንተ ሰርታችኋል፣ ጨርሳችኋል ማለት ነው። እራሱ ፕላትፎርሙ ይሰጣችኋል፣ ሰዓት ሲቀይር ማለት ነው። እሺ ሶስተኛው ጥያቄ ታስክ ሰርተን ስናበቃ እዚህ ጋር ወተን ስናየው አልቆጠረልንም ምን ይሻላል ነው። እዚህ አፕ ላይ የራሱ ፖሊሲ ያለው ፕላትፎርሙ የራሱ ፖሊሲ ያለው እሱም ምን መሰላችሁ ኦንሊ ካውንትስ ኦንሊ ኮንቲኒስ ላይቭ ስትሪሚንግ ሰሰሽን ኦፍ ቲወንቲን ሚኒት ኦር ሎንገር ዊል ቢካውንትዳስ ቫሊድ ዱሬሽን ዛት ሚንስ ይህ ማለቱ ምን ማለት ነው ፓርቲ ላይ ከሃያ ደቂቃ በታች እየገባችሁ ከወጣችሁ ካውንት አያደርግም ወይንም አይቆጥርላችሁም ማለት ነው ስለዚህ ከሀያ ደቂቃ በላይ እየወጣችሁ ከመውጣት ከፈለጋችሁ ከሀያ ደቂቃ በላይ ተቀምጣችሁ ስትወጡ ነው የሚቆጥርላችሁ። ለምሳሌ አስር ደቂቃ ወይንም አስራ ዘጠኝ ደቂቃ ተቀምጣችሁ ብትወጡ ፓርቲ ላይ አይቆጥርላችሁም፣ አይደምርላችሁም ማለት ነው። ወደ አራተኛው ጥያቄ ስንመጣ ደግሞ አንድ ስልክ ላይ ሁለት አካውንት ወይንም መልቲፕል አካውንት መልቲ አካውንት መክፈት ይቻላል ወይስ አይቻልም የሚለው ነው። እዚህ ጋ አሁንም ፕላትፎርሙ የራሱ ፖሊሲ አለው ወይንም ህግ ማለት ነው። እሱም ምንድ ነው ኢፍ ማልቲፕል አካውንትስ አር ዲቴክትድ ኦን ዘ ሰም ዲቫይስስ ዘ ቤዝ ሰላሪ ዊል ቢ ሪቮክት ይህ ማለት በአንድ ስልክ ሁለት አካውንት ከከፈታችሁ ዌልካም ሪዋርድ ታጣላችሁ እንዲሁም ትታገዳያላችሁ ነው የሚለን ነገር ግን እኛ ለመክፈት ራሱ ስንሞክር ያግደናል ምንም አያስገባንም ማለት ነው ስለዚህ ስልካችሁን ሪስቶር ካላደረጋችሁ በፍጹም እዚህ ፕላትፎርም ላይ ሁለት አካውንት መክፈት አንችልም ማለት ነው። አምስተኛ ጥያቄ እና የመጨረሻው ሆስት ወይንም ኤጀንት እንዴት ሰዎችን እናድርግ የሚለው ነው። አንዲ ሰው እዚህ ፕላትፎርም ላይ አንዲን ሰው እኛ ሆስት ካደረግነው ነው በኋላ እራሱ ያለኛ ፍቃድ ኤጀንት መሆን ይችላል። ይህ አንድ ወሳኝ ነገር ነው ማለት ነው። አንድ ሆስት ደግሞ አፑን እንደከፈተ አንድ ሰው ሆስት ቢሆን ወዲያውኑ ኤጀንት በራሱ መሆን ይችላል፣ በሊንክ ማለት ነው። አሁን እንዴት አድርገን ሆስት እንጋብዝ የሚለውን እናያለን። ስናይ ምንድ ነው እዚህ ጋ አለ ማይ ሆስት የሚል ትነኩታላችሁ? ስትነኩት አሁን እነዚህ በእኔ ስር ያሉ ሆስቶች ናቸው፣ ለምሳሌ ማለት ነው። እናንተ ምን ታደርጋላችሁ ኢንቫይት ሆስት ትሉታላችሁ እዚህ ጋር ትነኩትና ሆስት የምታደርጓቸውን ሰዎች አይዲ ታመጡና እዚህ ጋር ትሞላላችሁ ትጽፉና ሰርችክ ታደርጉታላችሁ። ሰርች ስታደርጉት ኢንቫይት የሚል ይመጣላችኋል። ኢንቫይት ትሉት አላችሁ ማለት ነው። ኢንቫይት ስትሉት እነሱ ጋር ጆይን የሚል ይሄድላችኋል። ጆይን ካሉት በእናንተ ስር ይሆናሉ። ደግሞ አንፈልግም ካንስል ታሉት በእናንተ ስር አይሆኑም ማለት ነው። ስለዚህ እንደዚህ አድርጋችሁ ሆስቶችን መያዝ ትችላላችሁ። ሆስት ኢንቫይት ማድረግ ትችላላችሁ፣ በእናንተ ስር እንዲሆኑ ማለት ነው። እሺ አሁን ደግሞ ወደ ኤጀንት ስንመጣ ኤጀንት ወደ ሆስት አይቻልም። ስለዚህ ኤጀንት ከሆን ሰዎችን እየመዘገብን መስራት ብቻ ነው ማለት ነው። እሱ ደግሞ እንዴት ሰዎችን ኤጀንት እንደምናደርግ አሁን ደግሞ እናያለን ማለት ነው። ማይ ሰብ ኤጀንት የሚል አለ። ይህን ትነኩታላችሁ። ይህንን ስትነኩት አሁን ለምሳሌ እነዚህ በእኔ ስር ኤጀንት የሆኑት ናቸው። እናንተ ኤጀንት ሰውን ለማድረግ በሊንክ ነው ኤጀንት የሚደረገው ማለት ነው። አይዲ በመጻፍ ኤጀንት አንዲን ሰው ማድረግ አትችሉም ማለት ነው። ኢንቫይት ሰብ ኤጀንት የሚለውን ትነኩና በፈለጋችሁት ኮፕ ሊንክ ኤንዲ ሻር የሚለውን ትነክታችሁ በፈለጋችሁት ሻር ታደርጉለት አላችሁ ትልኩለት አላችሁ ለምሳሌ በቴሌግራም ብትልኩለት ሊንኩን ነክቶ ገብቶ የእናንተን ፕሮፋይልና ጆይን የሚል ይመጣለታል ያንን ጆይን አድርጎ ዋትሳፕ ነንበሩንና የራሱን ኢትዮጵያ ካንትሪውን መርጦ ኤጀንት መሆን ይችላል ማለት ነው። እሺ ሁሉንም ጥያቄዎች መልሰን ጨርሰናል ማለት ነው። ያልገባችሁ ነገር ካለ ደግሞ አናግሩኝ የምመልስላችሁ ይሆናል ማለት ነው። በስተመጨረሻም ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበረ። የምላችሁ ነገር እንግዲህ ይህ አፕ ገራሚ የሆነ ፕላትፎርም ነው። አብረን እንስራ እንለወጥበት ነው የምለው። ከኛ ጋር መስራት የምትፈልጉ አናግሩን፣ ወጥረን እንሰራበታለን። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። እንደወደዳችሁትና ብዙ ጠቃሚ ነገሮች እንዳገኛችሁበት ተስፋ አደርጋለሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ሆኖ፣ ስለተከታተላችሁኝ አመሰግናለሁ።